አንችም እናቷ ዳግምም ወንድሟ እንደሆነ ማውቃለች። ኤፉ ሁሉንም ነገር በሚስጥር ሲወራ ሰምታለች ማለት ነው። ሚስጥሩን እና የሰማችሁ እንግዲህ እንደምታውቁት ናታን እና ገኒ ሲያወሩ ማለት ነው። ዳጊና ገኒ እናትሽ እና ወንድምሽ ናቸው ብዬ እናገራለሁ ሲል ሁሉንም ሚስጥር ተደብቃ እያዳመጠች ነበረ። አሁን ላይ በጣም አዝና ልቧ ተሰብሯል ማለት ነው። እንዴት? መቼ ልንገራት? መቼ እንትን ለባል እያለች ለልጇ ስትል እና ተጎድታ እየነበረች የሚያክል ጊዜ ነገር ግን ልትናገረ አልፈለገችም። ለምን ችግሮች ነገሮች በሙሉ እየተደራረቡባት ስለነበረ በጣም ጨንቋትም ነበረ። ከአሁን በፊትም ያለ መስታወስ ችግር ነው ብላ የጺን ንግግሮች ሁሉ ሁሉንም ነገር ሰምታለች አዳምጣቸዋለች። ማለት ነው፣ ለምን አእምሮዋ ትክክል ስላልሆነ የምትናገረውን ነገር አታቅም ብላ ነው። እና እናትሽ ናት፣ ትታሽ አልሄደችም። ስለቸገራት ነው። ደህና ቤት በር ላይ ትታሽ ሄደችው። በዛ ላይ ደግሞ አሁን ላይ ከጎንሽ ናት። ከጎንሽ አራቀችም፣ ተደፍራ ነው። ወደደችሽ ተቸግራ ነው እና ተታሽ ሄደችበትን ምክንያት ለምን አትረጃትም ነው፣ ወይስ ሰራተኛ ስለሆነች አፍረሽባት ነው፣ የሚለውን ቃል በተደጋጋሚ እያስታወሰች ነበረ ማለት ነው። እንግዲህ እንደምታውቁት ኤፉ ደግሞ ከናታን ራሳ ጦር ናት። አሁንም ተመልሳ ወደ ያፌት መግባቱ አይቀርም። ብትገባም ልቧ በጣም ተሰብሯል። በዛ ላይ ደግሞ በሁዱ ያዘችው የፍቅረኛዋን የናታንን ነው ማለት ነውና እዚ ጋ እንደምታስታውት ሁሉንም ነገር ከአሁን በፊት አይምሯ ያለማስተዋል ያስታወሰችውን ነግራት ነበረ። ነገር ግን የውጭ ጭንቅና ተሃናም ነው እንደዚህ በማለት ሀሳቧን አልተቀበለቻት ነበር ማለት ነው። ሆኖም ግን አሁን ላይ ያቺ ፂ የነገረቻት ና አሁን ላይ እየሰማቸው ወሬ ሁሉንም ነገር እውነት እንዲደረግላት ሆኗል ማለት ነው ሆኗል ነገር ግን ገኒ የምታሳዝነኝ በቃ ህይወቴን አሳልፌ ለአንቺ እሰጣለሁ፣ ሁሉንም ሚስጥር ንገሪኝ እያለች እያስለፈለፈቻት ነበረ። ነገር ግን ልትነግራት አልቻለችም። ከቻልሽ ከጎኛ ትራቂ ባክሽ ብላት ቃል አስገብታታለች ማለት ነው። ሆኖም ግን እንግዲህ ሚስጥሩ በጣም ከባድ ነው። ናታንን ማጣት ስለማትፈልግ ናታንን አጣች ማለት ደግሞ ራሷን አጣች ማለት ነው ማለት በናታን ህይወት የምትኖር ናታን፣ በኤፉ ህይወት የሚኖሩ፣ በጣም የሚጓደዱ ፍቅረኛ ማቾች ናቸው። ለምናገር ፍቅራቸው በጣም ያስቀናል። በጣም ደስ የሚል ፍቅር ነበራቸው። ሆኖም ግን የፍቅር መቀስ ሆኖባቸዋል። የገዛ ወንድሙን የወንድሙን ሚስት ለመውሰድ፣ የወንድሙን ህይወት ለመበጥበጥ ማለት ነው ያፌትና ያፌት ሰለሞን እናታን ሰለሞን እንዲሁም ሲ ሰለሞን እነዚህ ሶስቱ የአንድ አባት ልጆች ናቸው አባቱ እናቱን አስረግዞ በመጥፋቱ የተደረሰበው እንትን ነው ማለት ነው ለምን አባትና እናቱን ትቷቸው ነው ተለያይተው ስለነበሩ ለምን እኔ ካል አባት አደግኩኝ ብሎ የአባትን በቀል ለመበቀል የአባቱን ቤት የአባቱን ንብረት በመውሰድ በማሳዝ አስወስዷል ማለት ነው። እና አሁን ደግሞ አንዳለችኝ የምትላት የምትወዳት ፍቅረኛን ወስድብሃለሁ ብሎ እንደሳተበት ዝቶም አልቀረም። ሆኖም ግን ሁሉንም ነገር አድርጓል ማለት ነው። ይህን ስላችሁ ደግሞ የናታን አባት ሰለሞን ነው። የያፌት አባት ሰለሞን ነው ማለት ነው። በእናት ብቻ ነው የሚለያዩት። በእናት ሲሉት አይወድም። እናቴን አትጥሩብኝ ይላል። እናቱን አስበልቶ ከሄቱ በላይ ይወዳታል ማለት ነው። መቸም በእናት የሚደራደር የለም ልትሉ ትችላላችሁ። አዎ ሁላችንም በእናት ልጆች ነን፣ እናታችንን እንወዳታለን። እሱ ግን በእናቱ እንዳያስመጪ በእናት ያስማይብኝን ነበር ኤፉ ማለት ነው። ሁላችሁ አሁን ላይ የአፌት አንደኛና አንደኛ ነገር ፖሊሷን ለማንትን ለማለት ለማገት ጥረት እያደረገ ነው። እንግዲህ ከሴቶቹ ጋር ይደባልቃት ነው ማለት ነው። ፖሊስ እንደሆነች ማንም ሰው አላወቀም። እስኪዛ ቦታ ላይ ትገባለች ወይስ አትገባም? በጉጉት እንጠብቃለን ማለት ነው። የአፌት ከማድረግ ወደኋላ ላይ እንደማይል ሁላችሁን ሁላችሁም ታቁታላችሁ ማለት ነው። የአፌት ማለት አውሬ ነው። በጣም ተንኮለኛ እና በጣም ጨካኝ አረመኔ ነው። የሚወዱት ራስ አልፎ የሚሰጥ ነው የሚወዱት በሚወዱት መካከል የፍቅር መቀስ ብላችሁ ጥሮች በጣም ተንኮለኛ ሆኖ የሚሰራው ማለት ነው። እና በጣም ይመቸኛል ግን አንዳንዴ ቀልዶች ምናምን ፈታ ያደረጉኛል ማለት ነው። ሁላችሁም ይህን ቪዲዮ ኮድዳችሁት ሰብስክራይብ፣ ላይክ በማድረግ ተባበሩ ማለት ነው። በጣም የሚያስፈራ ነገር አለው። ሆኖም ግን እኔ በጣም ይመቸኛል በጣም ፈታ ያደርጉኛል። እሱና አልማዝ ማለት ነው። አልማዝም እንግዲህ ለተወሰነ ጊዜ ብትወገድ የምትሉ ብዙዎቻችሁ አላችሁ። እና ሆኖም ግን እኛ ባልነው ሳይሆን እነሱ በሚደርሱት ደራሲነት መልካምነትን እያሳዩን ትምህርትን እየሰጡን ነው ማለት ነው። እና በጣም ደስ ይላል። ወደርኩ አፈቀርኩ በማለት የቀረበችዋ ሴት ፖሊስ እንደሆነች ማንም አያውቅም። በጣም ለማባበል እየሞከረች ነው። እሷ ግን ፖሊስ ፍቅረኛ አላት። በጣም የሚቀና ፍቅረኛ ማለት ነው። እና እዝጋ ሲሰማት በጣም እንደነገጠች ማለት ነው። እና ይህንን ስላችሁ ደግሞ በጣም ወደደኝ በማለት ፈገግ እያለች የውሸት ፈገግታዋን እያሳየችው ለምን እጁ እንዴት እንደምታስገባው ነው የምትፈልገው ደካማ ጎኑን እየፈለገች ነው። እስካሁን ግን ልታገኘዋ አልቻለችም። ጭራሽ ጀር ከሆን ሰጥተዋለች ማለት ነው እና በጣም እንደምትወደዋት መስላ ነው እሷ እንትን ያለችው። እሱ ግን ለሴቶቹ አለቃ ታስፈልገኛለች፣ አልማዝ ትወጣለች በማለት ይህንን አስቡ እንጂ ወዷትና አፍቅሯት እንዳልሆነ ሁላችሁም ታውቃላችሁ። ያፌት ግን በፍቅሩ ክንፍሯል ይሄ ካልሆነ እንግዲህ የፈለግከውን አድርግ፣ በእጄ ራሴን አጠፋለሁ ስትል፣ ይሄ ነገር ግን በፍጹም ሁለተኛ ይሄን ቃል እንዳትደግሚው በማለት ኤፉዬን ገላምጧታል። ይህን ስራችሁ ግን የኤፉ ሕይወት በጣም ስቅልቅልና አሳዛኝ ታሪክ ላይ ነው ያለው። እስኪ ስንቶቻችሁ ናችሁ ይሄ ነው ፍቅረኛ ማለት ነው። የፖሊሷ ነገር ግን የደንብ ልብስ መልበስ አይፈልጉም እንዲታወቁ ስለማይፈልጉ ማለት ነው። እና እሱ ደግሞ ናታንን እንትን ለማለት ለመርዳትም የተኮለኞችንም እንደዚህ አስወግደው በስራቸው ክብር እንደሚገባው ለማድረግ ይፈልጋሉ። ሆኖም ግን የያፌት እግራ እንትኑ አልተገኘም ማለት ነው። ደካማ ጎኑ ነው። ስስ ብሉዙን አላገኙትም። ቢያገኙት ለምን ይጥሉታል ማለት ነው። አንድና አንድ ደግሞ እሱ የሚሰራባቸው በሁሉም ቦታዎች አሉ። በእስር ቤት ብትሉ፣ በፖሊስ ጣቢያ ብትሉ፣ በሐኪም ቤት ብትሉ፣ በሁሉም ቦታ የእሱ እንትኖች አሉ ማለት ነው። የእሱ ቀኝ እጆች አሉ። ለዛ ሲል ግን ሊገኙ ሊያገኛቸው አልቻለም። ምክንያቱም በየሁሉም ቦታ ስላሰራጩ ማንኛው ህጋዊ እንደሚሰራ ማንኛው የእሱ አባል እንደሆነ ማወቅ አልተቻለም። እና ለዛ ሲል ሁሉም ነገር ውስብስብ ብሎባቸዋል ማለት ነው። አንድና አንድ ፉ ግን እነኛ ሴቶች ከእንደዛ አይነት ነገር ለማስወጣት ስትል ብዙ ነገሮችን አድርጋለች። ብዙ ነገር እንዳፍታለች ልትታገድ እንትናላለችም ል የሚያግዛት ሰው አላገኘችም ማለት ነው። ይሄ ፖሊስ ግን በድብቅ እንደሚያወራት አታውቅም። ፖሊስ ይሄኛውን ብቻ ነው የምታውቀው። ሴቷ የእሱ አጋዥ እና የእሱ የስራ ባልደረባ እንደሆነችም አታውቅም ማለት ነው። እና የአፌት ተላላኪ ትመስላታለች። እና ቤዝም ጥሩ ልብ፣ ታታሪ ትህት ነው፣ በጣም ወድጀው ነበረ። ነገር ግን ከጀርባ የሆነ ነገር አለ የሚል ሀሳብ አለኝ ማለት ነው። ለምን እንደሆነ ባላውቅም አንድ ሰው ጥሩ እንዲሆን ያለፈውን ሂደቱን ስለሚያስታውስ፣ በልካም ሰው ነው ለማለት ከባድ ነው።